ሰላም ጤና ይስጥልን፣ ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች፣ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቅርብናል። ከመረጃዎቻችን መካከልም በመቀሌ ከተማ ውጥረት ነግሶ አድሯል። ዛሬ ሌሊቱን ጀምሮ ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪናዎች በመቀሌ ከተማ በከፍተኛ ሁኔታ እንቅስቃሴ እያደረጉ እንደሚገኙ ታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በሶስት ከፍተኛ የሰራዊት አዛዦች ላይ ጊዜያዊ የእግድ ደብዳቤ ትናንት ማታ መጻፋቸው ተሰምቷል። እግሩ የተጻፈባቸው ከፍተኛ ክፍተኛ አምራሮችም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይሌ ናቸው። የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳም ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል የሚል መልእክትም አስተላልፏል። የተሰሙት መረጃዎች በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የሶማሌ ክልል መንግስት የቀረበበትን የሙስና ክስ ሀሰትና ስም የማጥፋት ዘመቻ ነው ሲል ውድቅ ማድረጉን በስድስት ሳምንታት ግምገማ በኋላ አሜሪካ 83 በመቶ የሚሆነው አሁን የዩኤስኤአይዲ ፕሮግራሞችን መሰረዟን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኤክስ ገጻቸው ማስታወቃቸውን ከአፍሪካ ህብረት አባል ሀገሮች አርባ በመቶ የሚሆኑት አመታዊ ክፍያቸውን እንደማይከፍሉ መገለጹ እንዲሁም ከሰሞኑ በማህበራዊ ሚዲያዎች በተለይ ደግሞ በቲክቶክ ላይ አንድ ግለሰብ ነቢዩ መሀመድና እስልምናን መዝለፉ በርካቶችን ማስቆጣቱ ቀጥሏል። ጉዳዩን በተመለከተም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። የመግለጫው ሙሉ ይዘትም በዜናዎችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ሚዲያ ማእከል ቤተሰቦች እነዚህና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቅርብናል። ቻናችን ሰብስክራይብ በማድረግ የደውል ሴቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትና ሁለት የማህበራዊ ሚዲያ ገጾች ላይ የሚታዩት የአፕል ምስሎች ከሌላ አገር የተወሰዱ እንደሆነ ፋክት ቼክ አረጋግጧል። ትናንት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክና ኤክስ ወይም ትዊተር አካውንት ላይ የአፕል የግብርና ምርታችንን እድገት እያሳየ ነው ከሚል ጽሁፍ ጋር የተለቀቁ ስድስት የአፕል ምስሎችን ተመልክተናል ይላል የፋክት ቼክ መረጃ። መረጃው አስከትሎም ይሁንና በምስሎቹ ዙሪያ ኢትዮጵያ ቼክ ባደረገው አሰሳ ሁሉም ፎቶዎች ከሌላ ሀገር የተወሰዱና ኢንተርኔት ላይም በፍለጋ የሚገኙ መሆናቸውን መመልከት እንደተቻለ የተገለጸው ምስሎቹ የተወሰዱትም አንደኛ በአሜሪካን ሀገር የሚመረተው

ያሳያል ሁለተኛው በላቲን አጠራሩ ማሉስ ሳፕ የተባለ በአሜሪካ የሚገኝ የአፕል ምርትን እንደሚያሳይ ነው። ፋክት ቼክ ያረጋግጠው አፕል በኢትዮጵያ ውስጥ እንደ ማዕከላዊ ኢትዮጵያ፣ በምስራቅ ጎጃምና በጋሞ ዞን ባሉ አካባቢዎች እንደሚመረት የመረጃ ማጣሪያ ደስካችን ያሰባሰባቸው መረጃዎች ይጠቁማሉ ሲልም ፋክት ቼክ መረጃውን አስከትሏል። ይሁንና በጠቅላይ ሚኒስትሩ የማህበራዊ ስር ገጾች ላይ የተጋሩ ምስሎች ኢትዮጵያ ውስጥ ያለ የአፕል ምርትን እንደማያሳዩ እነዚህ መረጃዎች ይጠቁማሉ። በርካታ ተከታይ ያላቸው ባለስልጣናት፣ ተቋማትና ግለሰቦች እንዲሁም ድርጅ ጆርናሊስቶች የሚያቀሯቸው ጽሁፎች፣ ምስሎች፣ ቪዲዮዎችና ሌሎች መረጃዎች እውነትነታቸውን ቀድሞ በማረጋገጥ የሀሰተኛ መረጃ ስርጭትን ለመከላከል የሚደረግ ጥረትን ሊደግፉ ይገባል ሲልም ኢትዮጵያ ቼክ ማሳሰቢያ ሰጥቷል። ወደ ቅደ መረጃችን ስናልፍ መቀሌ ውጥረቱ ተባብሷል። ዛሬ ሌሊቱን ጀምሮ ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪኖች በመቀሌ ከተማ በከፍተኛ ሁኔታ እንቅስቃሴ እያደረጉ እንደሚገኙም ታውቋል። በደብረ ጽዮን የመራው የህወሀት ቡድን በኢትዮጵያ ሰዓት አቆጣጠር ከሌሊቱ ስምንት ሰዓት መግለጫ ያወጣ ሲሆን ህዝባዊ ሰራዊታችን በካዲ ቡድን ሴራ አይፈርስም ብሏል። ህወሀት በመግለጫው የጊዜያዊ አስተዳደር ፕሬዝዳንትን ጨምሮ ብሔራዊ ክህደት የፈጸሙና እየሰሩ ያሉ አመራሮችን በማባረር በጊዜያዊ አስተዳደር ውስጥ ያላቸውን ውክልና አንስቻሉ ያለ ሲሆን፣ ነገር ግን ጊዜያዊ ፕሬዚዳንቱና ሌሎች የቡድኑ አባላት ከህግና ስርዓት ውጭ ጸረ ህዝብ ተግባራቸውን ቀጥለዋል ብለዋል። የህዝባችንን አንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክህደት እየፈጸመ ያሉ የቀድሞ ጊዜያዊ አስተዳደር ፕሬዚዳንት አሁን በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን ድርጊቱን አጠናክሮ ቀጥሏል ብሏል። የቀድሞ ፕሬዚዳንት አቶ ጌታቸው ረዳ ከስልጣናቸውና ከኃላፊነታቸው ውጭ የትግራይ ጦር ግንባር አመራሮችና ጄኔራሎችን አግደዋል ያለው ህወሓት ይህ ማዕቀብ መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ከስርዓት ውጭ ለማድረግ ቡድኑ ሌትተቀን እየሰራ መሆኑን ያሳያል ማለቱንም በመግለጫው ተካቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ለሶስት ከፍተኛ የሰራዊት አዛዦች ላይ ጊዜያዊ የእግድ ደብዳቤም ጽፏል። እግድ የተጻፈላቸው ከፍተኛ አመራሮችም ሜጀር ጄኔራል ሊባኖስ ወልደ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበ ሀይል ናቸው። ፕሬዚዳንት አቶ ጌታቸው ረዳ ትናንት መጋቢት አንድ ቀን ሁለት ሺ አስራ ሰባት ዓ ምት የጻፉት የጊዜያዊ የእግድ ደብዳቤም ከመንግስት ውሳኔ ውጭ መላ ህዝባችን ወጣቱን ወደ ግርግር የጸጥታ ኃይላችን ወደ እርስ በርስ ግጭት ብሎም ህዝባችን ወደ ማይወጣበት አዘግጥ የሚያስገባ አደገኛ እንቅስቃሴ አልቆመ ስለሆነ ምርሶ ስርዓት ባለው አካሄድ መግባባት እስኪደረስ ድረስ ከመጋቢት አንድ ቀን ሁለት ሺ አስራ ሰባት ዓ ም ጀምሮ ላልተወሰነ ጊዜ ከአዛዥነቱ የታገዱ መሆኑን አስታውቃለሁ ይላል ደብዳቤው። በትግራይ ክልል አመራሮች መካከል የተፈጠረው ልዩነት እንዲፈታ ብዙ ጥረት ቢደረግም ምንም መፍትሄ ሳይገኝለት ተባብሶ የቀጠለ ሲሆን ነዋሪዎችንም ስጋት ሊጥሯቸዋል። አቶ ጌታቸው ረዳም ጊዜያዊ አስተዳደሩ ያለቸውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በማስመልከትም መግለጫ ሰጥተው ነበር። በዚህም በደብረ ጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ የሰራዊት አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ሙከራ እያካሄደ እንደሆነ ተናግረዋል። ቡድኑ በድርጅቱ የቁጥጥር ኮሚሽንና በኢትዮ ብሔራዊ የምርጫ ቦርድ ኮሚሽን እውቅና የሌለው ህገ ወጥ ጉባኤ እያካሄደ ነው ያሉት ፕሬዚዳንቱ ቡድኑ በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም ሲሉ አክለዋል። ጥቂት የሰራዊት አመራሮችን እንደ መሳሪያ በመጠቀም በየወረዳውና ቀበሌው በጊዜያዊ አስተዳደሩ የተሾሙ የስራ ኃላፊዎች ማትን በመቀማት ላይ ተጠምደዋል ሲሉም ተናግረዋል። ይህ ህገ ወጥ ተግባር የተረጋጋ መንግስታዊ አገልግሎትና ፀጥታ እንዳይኖር እክል ፈጥሯል ሲሉም ገልጸዋል። ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይቻልበት ሁኔታ ተፈጥሯል ተፈጥሯል ሲሉም አክለዋል። የክልሉን ጸጥታ በማደፍረስ የፕሪቶሪያ ስምምነት ለማፍረስ የተጀመረው እንቅስቃሴ እጅግ አደገኛና ጥፋት የሚያስከትል ነው ያሉት ፕሬዚዳንቱ ተግባሩ በአስቸኳይ እንዲቆም ሁሉም መተባበር አለበትም ብለዋል። ሌላው አቶ ጌታቸው ረዳ በመግለጫቸው በኢትዮጵያ በኤርትራ መንግስታት መካከል በግልጽ የሚታይ ውጥረት አለ ብለዋል። ውጥረቱ ወደ ግጭት ተሸጋግሮ ትግራይ የጦርነት አውድማ እንዳትሆን መስራት ይጠበቅብናል ሲሉም ተደምጠዋል። የካቲት ሰላሳ ና መጋቢት አንድ ቀን 2017 ዓ ም በትግራይ ምስራቃዊ ዞንና በመቀሌ የተወሰኑ የሰራዊት አመራር ያሰማሩት ኃይል ፓትሮል በመጠቀም በጊዜያዊ አስተዳደሩ የተሾሙ አስተዳዳሪዎች ማተም የመቀማት እና ከአንዱ ከተማ ወደ ሌላ ከተማ የሚወስድ ከተማ የቁጥጥር ኬላ የመስራት ምልክቶች መታየታቸውን አቶ ጌታቸው ረዳም አስታውቋል። ትናንት መጋቢት አንድ ቀን 2017 ዓ ምት የምስራቅ ቀይዞን የጸጥታና የሰላም ኃላፊ በአካባቢ በሚገኙ የሰራዊት አመራር ከሁለት ሰዓት በላይ ታግተው መለቀቃቸውም ተሰምተዋል። ወደ ቀጣዩ መረጃችን ስናልፍ የሱዳን ጋዜጠኞች የፕሬስ ነፃነትን ለማፈን እየተወሰደ ያለውን እርምጃ ተቃውሟል። በፖርት ሱዳን የሚገኙ ሱዳናውያን ጋዜጠኞች የሳውዲ አረቢያ ንብረት የሆነው የአልሻርክ ቴሌቪዥን ጣቢያ በሱዳን መንግስት መታገዱን ተከትሎ በፕሬስ ነጻነት ላይ እየደረሰ ያለውን አፍናና የመረጃ ተደራሽነት እያሽቆለቆለ ነው ሲሉ ተችተዋል። የአልሻርክ የሱዳን ቢሮ ኃላፊ ካሊድ ጉባኤ ስቅዳ ቅዳሜ ለት በተካሄደው የፕሬስ ነጻነት ሲምፖዚየም ላይ እንደተናገሩት ለባለስልጣናቱ ጥያቄ ቢያቀርብም ለጣቢያው መደበኛ የመዘጋት ምክንያት እንዳልተነገርና የመዝጋቱ ውሳኔው ብቻ ለጣቢያው ኃላፊዎች በስልክ ብቻ እንደተነገራቸው ተናግረዋል። የኢንፎርሜሽን ሚኒስቴር ባለስልጣናት የካቲት ላይ የአልሻርክን ተግባራት በማገድ ስርጭት እንዲያቆምም አድርገዋል። እገዳው ቴሌቪዥን ጣቢያው በካርቱም ውስጥ ስላለው የሰራዊት ግስጋሴ የአርኤስኤፍ አስተያየትን ያካተተ ዘገባ ከአስራጭ በኋላ ነው። የውጭ ዜና ማሰራጫዎች በግጭት ውስጥ ተደጋጋሚ ችግሮች ገጥሟቸዋል። ከነዚህም መካከል በኤፕሪል 2024 አልአረቢያንና አልሃዳትን የተሰኙ ጣቢያዎች ከፈቃድ እድሳት ጋር በተገናኘ ታግደው ነበር። የሱዳኑ የጋዜጠኞች ቡድን ሲኒዲኬትስ ኃላፊ አብደል ሞኒም አቡ ኢድሪስ ይፋዊ መረጃ አለማግኘትና ተደራሽነት ላይ ገደብ በመኖሩ አሉባልታና የተሳሳቱ መረጃዎች በማህበራዊ ሚዲያ እንዲስፋፉ ምክንያት ሆኗል ብለዋል። በህግና በመከባበር ላይ የተመሰረተ የፕሬስና የባለስልጣናት ግንኙነት እንዲኖርም ጠይቀዋል። የአልአረቢያ የሱዳን ጽህፈት ቤት ኃላፊ ሊና ያዕቆብ አልሻርክን የማገድ ውሳኔ ህጋዊ መሰረት የለውም ብለዋል። የፕሬስ ነጻነትን በተመለከተ በሱዳንና በሌሎች ሀገራት መካከል ተገቢ ያልሆነ ንጽጽር ማድረጋቸውንም ኃላፊው ነቅፈዋል። በሲምፖ ሙዚየሙ ላይ የተገኙት ጋዜጠኞች ባለስልጣናቱ የብሔራዊ ደህንነት ጽንሰ ሀሳብ ያለ ግልጽ ትርጉም እየተጠቀሙበት ነው ብለዋል። ብሔራዊ ደህንነት በሚለው ትክክለኛ ትርጉምና ስምምነት እንዲደረግና ፕሬስ ለዚህ መስፈር ተጠያቂ እንዲሆኑ ጠይቀዋል። ይገኛል። መረጃዎችን ስናልፍ አሜሪካዊ ቢሊዮነር ኤለን መስክ ዛሬ ባሰፈረ መልእክት የሳተላይት ኢንተርኔት አገልግሎት መስጫ የሆነውን ስታርሊንክ ለዩክሬን ጦርነት ወሳኝ መሆኑን አስታውቀ ናቸውም የዩክሬን ማናቸውም ወታደራዊ ግንኙነቶች የሚከናወኑት በእሱ ባለቤትነት በሚተዳደሩ በዚሁ ስታርሊንክ አማካኝነት እንደሆነም ገልጿል። መስክ በኤክስ ገጹ ላይ እኔ ፑቲንን ከዩክሬን ጋር በሚደረገው ጦርነት ፈትኘዋሉ እና ሜኔ ስታርሊንክ ሲስተም ለዩክሬን የጀርባ አጥንት ነው ካለ በኋላ ስታርሊንኩን ቢያጠፋው የዩክሬን የጦር ግንባር ሙሉ በሙሉ የሚፈራርስ አስረድቷል። አመታት በተደረገው በዚህ ጦርነት የዩክሬን ላታሸንፍ ነገር ይህንን በማድረጉና ሰዎች በመሞታቸው እንደሚጸጽተው አስረድቷል። ጨምሮም አሁን ሁሉም የሚመለከተው ሁሉ ይህ ሰው እየበላ ያለው ጦርነት እንዲቆም ማድረግ አለበት፣ አሁን ሰላም ያስፈልጋል ብሏል። ኤለንመስክ መስክ ይህንን መልእክት ያሰፈሩ የዩክሬኑን ፕሬዚዳንት ዘለንስኪን ከሩሲያ ጋር የማያልቅ ጦርነት ማድረግ እንደሚፈልጉ ገልጾ ጨካኝ ካላቸው ከቀናት በኋላ ነው። ሩሲያና ዩክሬን ጦርነቱን ከጀመሩ ሶስት አመታቸው የሞላቸው ሲሆን በሁለቱም በኩል ከፍተኛ ሰብዓዊ ጉዳት መድረስ እሱም የሚታወቅ ነው። ወደ መረጃዎችን ስናልፍ ከሰሞኑን በማህበራዊ ሚዲያዎች በተለይ ደግሞ በቲክቶክ ላይ አንድ ግለሰብ ነቢዩ መሐመድ እና እስልምናን መዝለፉን በርካቶችን አስቆጥቷል። ጉዳዩን በተመለከተም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። በመግለጫውም የጥላቻ ንግግርን በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ አጥብቆ አሳስቧል። የእስልምናን መልካም ሴቶችና የነቢዩ መሐመድን ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የገለጸው ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዱባቸው ከጥፋታቸው ይታርማሉ በሚል ቀና ሀሳቤ ጉዳዩን በትዕግስት ሲከታተል እንደቆየም ገልጿል። ይሁን እንጂ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ መሆኑንም ጠቁሟል። የእስላምንና የነቢዩ መሐመድን ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ እንደሚሰራ አሳውቋል። በመሆኑም በተደጋጋሚ ተከስቶ በችልታ እየታለፈ ያለው የእስላምንና የነቢዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥ ፀጥታ የሚመለከታቸው የፍትህ፣ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መስል ጥፋቶች እንዳይደግሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ አሳስቧል። ስለሆነም የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስድ ጠይቋል። ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝብ በሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የፀጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱም ጠይቋል። የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሀሳብ ተጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚል ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙም ጠይቋል። ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ውስጥ አዋዶ አማኞች የጾም ወቅት በመሆኑ እንዲህ አይነት ከሃይማኖት ከኢትዮጵያዊነት እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆንም ምክር ቤቱ ጥሪ አቅርቧል። ወደ ቀጣዩ መረጃችን ስናልፍ ከአፍሪካ ሕብረት አባል ሀገሮች አርባ በመቶ የሚሆኑት አመታዊ ክፍያቸውን እንደማይከፍሉ ተገልጿል። ከ60 በመቶ በላይ የሚሆነውን አመታዊ ወጪ ከአህጉር ውጪ ካሉ የአውሮፓና አሜሪካ ምንጮች በሚገኝ ገንዘብ አመታዊ ወጪውን የሚሸፍነው የአፍሪካ ሕብረት አርባ በመቶ የሚሆኑት አባል ሀገሮች አመታዊ የአባልነት ክፍያቸውን እንደማይከፍሉ ተጠቁሟል። በህብረቱ ድረገጽ ከሰሞኑ የወጣው መረጃ እንደሚያሳየው ህብረቱ የሚያወጣቸውን ፕሮግራሞች፣ እቅዶችና ተግባራት በአባላት አገሮች የማይደገፉ በመሆናቸው ተግማች ቀጣይነት ባለው መንገድ እንደማይመራና ፍትሐዊ ባልሆነ መንገድ ገንዘቡ ለሌላ ዓላማ መዋሉን ጠንካራ ተጠያቂነት አለመኖሩን ተመላክቷል። በተጨማሪም የአባል አገሮቹ የህብረቱን አመታዊ በጀት ለማቀድና በእቅዱ ለመምራት ያላቸው ሚና ዝቅተኛ መሆኑን የገለጸው የህብረቱ መረጃ የፋይናንስ አመራር መዘርዘር በተጠያቂነት መርህ የሚመራበት ስርዓት አለመኖሩንም አስታውቋል። መረጃው እንደሚያሳየው ህግና መመሪያ ጠንካራ ሰንሰለትና የቁጥጥር ዘዴ እንደሌለውና የፋይናንስ አምራር መዘርዘርና በተጠያቂነት መርህ የሚመራበት ስርዓት አለመኖሩንም አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ ከስድስት ዓመታት ግምገማ በኋላ አሜሪካ 83 በመቶ የሚሆነውን የዩኤስኤአይዲ ፕሮግራሞችን መሰረዟን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ገጻቸው አስታውቋል። በቢሊዮን ዶላር ወጪ ይደረግባቸው የነበሩ 5200 ኮንትራቶች ተቋርጠዋል ያሉት ሚኒስትሩን እነዚህ ለብሔራዊ ጥቅማችን ምንም የማያገለግሉ አንዳንዶቹ የሚጎዱ ጭምር ናቸው ሲሉ ነው የገለጹት። ቀሪ 18 በመቶ የሚሆኑት ፕሮግራሞች ማለትም ወደ አንድ ሺህ የሚጠጉ ፕሮግራሞች በስቴት ዲፓርትመንቱ በአግባቡ እየተመራ የሚቀጥል ይሆናልም ብለዋል። ወደ ቀጣዩ መረጃዎችን ስናልፍ የሶማሌ ክልል መንግስት የቀረበበትን የሙስና ክስ ሐሰትና የስም ማጥፋት ዘመቻ ነው ሲል ውድቅ አድርጎታል። የሶማሌ ፌዴራልስ ፓርቲ በክልሉ ሙስና ተንሰራፍቷል፣ ፕሮጀክቶቹ ተጓተዋል ሲል ያቀረበውን ክስ የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ሐሰትና ስም የማጥፋት ዘመቻ ሲል ውድቅ አድርጎታል። የሶማሌ ፌዴራልስ ፓርቲ ባሳለፍነው ሳምንት ባወጣው መግለጫ በክልሉ ለልማት ስራዎች የተመደበው ከፍተኛ ገንዘብ አላግባብ ጥቅም ላይ የዋለ እንደሚገኝ ገልጸዋል። ፓርቲው በመግለጫ ሙሉ ክፍያ ተከፍሎ ነገር ግን ፕሮጀክቶቹ በ ከፊልም ሆነ ሙሉ በሙሉ ሳይገነቡ እንደቀሩም ገልጿል። ከክልሉ ኮሚኒኬሽን ጉዳዮች ቢሮ የተገኘው መረጃ እንደሚያሳየው ከሆነ በሙስናና ፕሮጀክቶች መንጓት ላይ የቀረበው ወቀሳ መሬት ላይ ያለውን እውነታ የማያሳይ ነው። የህዝብ ገንዘብ አላግባብ ጥቅም ላይ የዋለ ነው በሚል በፓርቲው የቀረበውን ቅሬት ውድቅ በማድረግ የግንባታ ስራዎች ጨረታ በግልጽ በጋዜጣ ታትመዋል እና የግንባታ ስራውን በውድድር ብቁ ለሆነ የግንባታ ተቋራጅ ተሰጥቷልም ብሏል። ወደ መጨረሻው መረጃዎችን ስናልፍ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመ መተባበር ፍሳሽ ቆሻሻ ወደ ወንዝ የለቀቁ ድርጅቶችና ግለሰቦች በደንብ ቁጥር 180 ህዝባር 2017 መሰረት የገንዘብ ቅጣቶች በመቅጣት አስተዳደራዊ እርምጃ መውሰዱን አስታውቋል። በቂርቆስ ክፍለ ከተማ ሶስት ድርጅቶች እያንዳንዳቸው 300 ሺ ብር በድምሩ 900 ሺ ብርና አንድ ግለሰብ 100 ሺ ብር በድምሩ 1 ሚሊዮን ብር ተቀጥተዋል። በአዲስ ከተማ ክፍለ ከተማ 100 ሺ ብር፣ በንፋስ ስልክ ላፍቶ ክፍለ ከተማ 300 ሺ ብር፣ በጉልሌ ክፍለ ከተማ 300 ሺ ብር በድምሩ 2 ሚሊዮን 300 ሺ ብር ቅጣት አስተዳደራዊ እርምጃ መውሰዱንም አስታውቋል። ባለስልጣኖች ተቋማትና ግለሰቦች ማንኛውም አይነት ፈሳሽ ቆሻሻ ወደ ወንዝ በመልቀቅም ሆነ ደረቅ ቆሻሻ ወንዝ ውስጥ በመጣል ደንብ በመተላለፍ ከሚወስደው የቅጣት እርምጃ ራሳቸውን እንዲጠብቁም አሳስቧል።